ሰላም እንደምን አላችሁ፣ የማህተብ ሚዲያ ቤተሰቦቻችን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ስድስተኛ ሳምንት ገብርኄር። ታላቁን የጌታችን ጾም ከጀመርን ስድስተኛ ሳምንት ላይ ደርሰናል። ይህ ሳምንት ቅድስት ቤተ ክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ስርዓተ ቅዳሴ ከሚነበበው የወንጌል ክፍል ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ የዛሬው ወንጌል አስተማሪ የሆኑ መሠረታዊ ጉዳዮችን በውስጡ ይዟል። በተለይም ምንም እንኳን የቤተ ክርስቲያን ኃላፊነት የገሌና የገሊት ተብሎ ባይወሰንም ቤተ ክርስቲያን ባላት የአገልግሎት መዋቅር መሠረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩረት ሊሰጡባቸው የሚገቧቸውን ነጥቦች ይጠቁማል። ይህንን ለማየት ያመቸን ዘንድ ከታሪኩ የመጀመሪያ ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት መመርመር ጠቃሚ ነው። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮችን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ አምስት፣ ለአንዱ ሁለት እንዲሁም ለሌላኛው አንድ መክሪት ነገደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም፣ ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮችን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያላግባብ አልበተንም። ሆኖም ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትንና ርህራሄ የበዛበት እንደሆነ የሚያመለክት ነገር አለ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 የባለ መክሊቱን ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱ፣ ይልቁንም እያንዳንዳቸው በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በተሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በተሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርተው የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያክል መክሊት እንደሰጣቸው ነው። ከብዙ ጊዜ በኋላም የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ አምስት መክሊት ተቀብሎ የነበረው ሌላ አምስት፣ እንዲሁም ሁለት መክሊት ተቀብሎ የነበረው ሌላ ሁለት መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ አንድ መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችው መክሊት እንደቀበረ ከዚያም ያልፎ ምን አደረክባት ተብሎ ሲጠየቅ የአመፅ ንግግር እንደተናገረ በዚህም ከፊቱ ያዘነው ጌታም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናንባለን። በዚህኛው ክፍል ከተጠቀሰው ታሪክ ሶስቱን አካላት ማለት የመክሊቱን ሰጪ ጌታ፣ በጎ የተባሉትን አገልጋዮችና ክፉና ሰነፍ የተባለውን አገልጋይ በተናጠል እንመለከታቸው አንደኛ የአገልጋዮቹ ጌታ ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ሥልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ እንዳወጡት ስንመለከት የሚያሳየን የአገልጋዮቹን ጌታ ታላቅ ሥልጣን ነው። ምንም እንኳ ሥልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮቹ የሰጣቸውን ፍጹም ደስታ መጥቀስ ይቻላል። ሁለተኛ በጎ አገልጋዮች፣ በአገልጋዮቹ ጌታ በበጎ አገልጋዮች የተባሉት አምስት መክሊት የተሰጣቸውና ሁለት መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባን እነዚህ ሁለቱ አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያክል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ አንድ መክሊት አገልጋይ በሁለቱ ያሳነሰው ከአንድ በላይ መክሊት መቀበል የማይችል መሆኑ ሳይሆን በዚያችው በአንዷ መክሊት እንኳ መስራት አለመቻሉ ነው። ሶስተኛ፣ ክፉና ሰነፍ አገልጋይ ይህ ሰው የተጠቀሱ ሶስት መሠረታዊ ችግሮች አሉበት። አንደኛ፣ የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተነጋገርነው እንደ አቅማቸው መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒው መልኩ ነው። ሊሰራበት የሚገባውን መክሌት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ሁለተኛ ጌታው በመጣ ጊዜ አመፅ የተሞላበት የሐሰት ንግግር ተናግረዋል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ ስለ ፈራውህም ሄድኩና መክሊትህን በምድር ውስጥ ቀበርኩት ሲል መለሰለት። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱ ደግሞ እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ሆኖ ቢሆን ኖሮ ያደርገግ የነበረው ምንም መክሊት ሳይሰጠው ከነ ትርፉ ሁለት መክሊቶች ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት አንድ መክሊት ሰጥቶት እንደነበር ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብም መብቱ ነው። ሶስተኛው እርሱ መስራት ሲሳ ነው እንኳ እድሉን ለሌሎች አልሰጠም ሰው የተሰጠው መክሊት በትርፍ ሊመልስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበል ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳን መውጣት መውረድ ቢከብደው ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህን እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመፅ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮ ሌላ አማራጭ እንዳያስብ ይዘጋበት ይመስላል የመጽሐፍ ቅዱስ መተርጉማን አባቶች የዚህን ምሳሌያዊ ታሪክ ምስጢር ሲያስተምሩ የአገልጋዮቹ ጌታ የፍጡራን ጌታ የሆነ የእግዚአብሔር ምሳሌ እንደሆነ እንዲሁም ሶስቱ አገልጋዮች በተለያየ ደረጃ ያሉ ምዕመናን እንደሚወክሉ ያስተምራሉ ከዚህ የወንጌል ክፍል ምን እንማራለን ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አበይት የሆኑትን ሁለቱን እንመልከታቸው። አንደኛ ለእያንዳንዳችን ከእግዚአብሔር የተሰጠ ስጦታ እንዳለ እንረዳበታለን። እግዚአብሔር እያንዳንዳችንን በሃይማኖት ሁነን የምናፈራው ፍሬ ይፈልጋል። ምንም እንኳን ከእኛ ፍሬን ቢፈልግም ያን ፍሬ ማፍራት የምንችልበት ኃይል ግን የእግዚአብሔርን ልጅነት ካገኘንበት ከለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየተሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለሁለት ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ሚስጢር ያገኘውን የእግዚአብሔር ልጅነት ጸጋና ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። የዮሐንስ ወንጌል ምዕራፍ 3 ቁጥር 3። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎቶች ማስፈጸሚያ የሆኑ ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማስወጣት የመሳሰሉ ከዚያኛው አይነት ስጦታ የሚመደቡ ናቸው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር አራት በመጀመሪያውም ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳገመኛ መወለድ ሚስጥር በአርባና በሰማነኛ ቀን ጥምቀት ስላገኘነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳጋች ነው። በአመት ውስጥ ክርስቲያንነቱን ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመድ አንድ ሰው ምናልባትም ራሱን ሊሆን ይችላል ነፍሱ ከሥጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። እግዚአብሔር ለእኛ የልጅነትን ጸጋ በመስጠቱ ለእኛ ያለውን ጥልቅ ፍቅሩን አሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታልና ና እንዲሁ በቀላሉ አይደለም። ልጆቹ የተባልነው እኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎኑ ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ወንጌላዊ ቅዱስ ዮሐንስ ይህንን ሁሉ ሲያመለከት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለው ፍቅር እንደሰጠን እዩ ብሎ በአንደኛ ዮሐንስ ምዕራፍ 3 ቁጥር 1 እኛ ልጆቹ እንሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልንን ተስፋ ካምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱም እንኪያስ እናንተ ልጆቹ ናችሁ እንጂ ባሮች አይደላችሁም፤ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ። ወደ ገላትያ ሰዎች ምዕራፍ አራት ቁጥር ሰባት በማለት ስለሚጠብቀን ተስፋ ነግሮናል። ስለዚህ በጣም ልንጠነቀቅበት የሚገባን የመጀመሪያው መክሌታችን ልጅነታችን መሆኑን መረዳት ያስፈልገናል። በዚህ መክሊት እንድንሰራ የታዘዝናቸው ምግባራት እንድናፈራ የሚጠበቅብንን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን ነው። ሌላኛው እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ ለሰዎች ኃላፊነትን የሚያስከትል ስጦታ አልሰጠም፣ አይሰጥምም። ማንም ከእግዚአብሔር የተቀበለ ሰው የተሰጠው ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጠያቂው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። ስለዚህ ማንም ይሆን ማን ግን ስለተሰጠው መክሌት ባለቤቱ ከፊቱ አቁሞ ስለሚጠይቀው መዘንጋት የለበትም። እንግዲህ በአጠቃላይ መክሌት የተባለ ጸጋ ስጦታ ሲሆን እግዚአብሔር ለእያንዳንዳችን የተለያየ ስጦታ ሰጥቶናል። በተሰጠን ስጦታም ልናገለግልበት ያስፈልጋል። በተጨማሪም መክሌት ቃለ እግዚአብሔር ነው። የምንሰማው ቃለ እግዚአብሔር ለሌላው ማሰማት ይገባናል። ከኛ የሚጠበቀው ማሰማቱ ብቻ ነው። በልቦናው አድሮ ስራ የሚሰራ እግዚአብሔር መንፈስ ቅዱስ ነውና በመሆኑም እርሱ በሰጠን አገልግሎት በር ጸጋ በታማኝነት በማገልገል በህይወት ዘመናችን ሁሉ መንፈሳዊውን ሀብት የምናተርፍ እንሆን ዘንድ የተላለፈልንን አምላካዊ ምክር ነው። ምክንያቱም እኛ የተጠራ ነው ፍሬ ልናፈራና ሌላውንም ልናተርፍ፣ መልካም ስራንም ልንሰራ እንጂ የስጋችንንም ፈቃድ በመከተል የኀጢአት ባሮች ልንሆን አይደለም። መጽሐፍ እንደሚነግረን ሁሉ እንደ ተጠራ እንዲሁ ይኑር፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 20 ይላልና። አሁን ባለንበት ወቅት በጎና ታማኝ አገልጋይ መሆን እንዳንችል ብዙ ችግሮች አሉ። የችግሮቹ መሰረታዊ ምንጭ በተጠሩበት ጸንቶ መቆም ፈጽሞ አለመቻልና ለስጋዊ ጥቅም ብቻ በማድላት ኃላፊነት መዘንጋት ናቸው። በስጋዊ አእምሮት ፍላጎትና ምርጫ ውስጥ ደግሞ መንፈሳዊ ጸጋና በረከትን ለማግኘት የሚያስችለንን ታማኝነት ስራ መስራት አይቻልንምና በታማኝነት ከምናድነው ሰው ይልቅ መክሌታችንን በመቅበር ባለመታመን መሰናከል የምንሆን ሰው ሊበዛ እንደሚችል አያጠራጥርም። በመሆኑም ከእርሱ ዘንድ እንደ አቅማችን የተሰጠንን መንፈሳዊ እውቀትና ሀብት አገልግሎት ለሌላው በማዳረስ መክሌታችንን ልናበዛ የምንችለውን መክሌታችንን ልናበዛ የምንችለውንና አገልግሎታችንን በመሆኑም ከእርሱ ዘንድ እንደ አቅማችን የተሰጠንን መንፈሳዊ እውቀትና ሀብት አገልግሎት ለሌላው በማድረስ መክሊታችንን ልናበዛ በምንችለው አገልግሎታችንም ወይም ክርስትናችን ውስጥም የሚሆነው ምርጫችን የምንችለውንና አገልግሎታችን ወይም ክርስትናችንን ውጤታማ የሚሆነው ምርጫችንን አውቀን እንደ ቃለ ሆነንና ጸንተን ስንገኝ ብቻ ነው። ይህ ባለመሆኑ ነው ዛሬ ብዙዎቻችን በሕይወታችን ሌላውን ማትረፍ አቅቶን በእግዚአብሔርና በሰው ዘንድ በሚያስወቅስ የስንፍና መንገድ ላይ ቁመን የምንገኘው። ስለዚህም ጌታችን ኢየሱስ ክርስቶስ በመዋለ ሥጋዊ ጌታችሁ በምን ሰዓት እንደሚመጣ ታውቁምና እንዲሁ ንቁ ብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 32 ገልጸውልናል። ቃሉን የሰማንና የምናውቀው ሁላችንም በሞቱ ላዳነው በልጅነቱ ጸጋ ላከበረው በትንሣኤውም ላረጋጋን በመስቀሉ ጥልን ገሎ ከራስ ጋር ላስታረቀን በውሕዘ ደሙም ሕይወትን፣ ሰላምን፣ ፍቅርን በረከትንና ዘላለማዊ ደስታ ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው። በአገልግሎት የመጽናት ምልክቱ ደግሞ አትራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሊቃውንት በቤተ ክርስቲያናችን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳቸውን ለእውነት ለአገልግሎት፣ ለመከራ አሳልፈው በመስጠት ነው። በትንሹ መታመን ሲባል የእኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ ሾማለሁ ማለቱ በመንግሥተ ሰማያት ለዘላለም ከብሮ መኖርን ነው። ከቅዱሳን ነቢያትና ሐዋርያት፣ ሰብአ አርድእትና ሊቃውንት የሰማነውና ነውና ያየነውን እውነት ምንጊዜም ትጉ ሠራተኛ የሚሠራ መልካም ሥራ ሁሉ ለቤተ ክርስቲያን ለሀገርም የሚሰጠው ጥቅም እጅግ ከፍተኛ መሆኑን ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተ ክርስቲያንን በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተ ክርስቲያንን ምእመናንን፣ ሀገርንና ህዝብን ለመምራት የጠራንና የመረጠን በአገልግሎት አደባባይ ያስቀመጠን ሰዎች እጅግ እድለኞች ነን። ምክንያቱም የህዝብን ችግርና ቤቱታ ሰምቶ ተቀብሎ መፍትሔ መስጠት ትርፋማነት ነውና ትርፋማነት ደግሞ ወደ ትልቁ የሹመት መሰላል መውጣት ነው። ይህ ሳይሆን ቀርቶ አገልግሎታችን ተደናቅፎ የህዝባችን ችግር ሳይፈጣ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ቢጎበኘን፣ አንተ ሰነፍ አገልጋይ ተብለን ወደ ውርደት አዘቅት እንዳንላክ መጠንቀቁ አይከፋም። የመሾም የመሻር የማሳደግና የመውረድ ስልጣን የእግዚአብሔር ነውና፣ ከእናንተ መካከል አንዱን እንኳ እንዳናስቸግር ቀንም ሌሊትም እንሰራ ነበር። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9። በጎና ታማኝ አገልጋዮች ሆነን እንድንገኝም ጠንክረን ልንሰራ ይገባል። ወስብሐት ለእግዚአብሔር ነው። ሰላም፣ እንደምን አላችሁ? የማህተብ ሚዲያ ቤተሰቦቻችን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑም ከወደዱት እግዚአብሔር ይስጥልን፣ አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም